ደን ያስጠለኝ። እስኪ ስለ አንቶኒ የተወሰነ ነገር እንበል እንግዲህ አንቶኒ ከማን ዩናይትድ ጃንዋሪ ላይ በውሰት ውል ወደ ሪያል ቤቲስ ከሄደ በኋላ አስደናቂ ጊዜ እያሳለፈ ነው የሚገኘው። በላሊጋ ከኤስፓኞል ጋር በነበረው ጨዋታ ከዘጠና ደቂቃ በኋላ ባስቆጠራት አስደናቂ አስደናቂ ግብ ቤቲስ አሸናፊ ሆኖ ሊወጣ ችሏል ሁለት ለአንድ በሆነ ውጤት። እንግዲህ ሪያል ቤቲስ ለቻምፒዮንስ ሊግ ቦታ ፍክክር ላይ ነው የሚገኘው። አሁን ስድስተኛ ቦታ ላይ ነው የሚገኘው። ቶፕ ፋይቭ ሆኖ የሚጨርሱ የላሊጋ ቡድኖች ወደ ቻምፒዮንስ ሊግ የሚያልፍ ይሆናል። በጥሩ ፖዚሽን ላይ ነው የሚገኘው እንግዲህ ሪያል ቤቲስ። አንቶኒ ወደ ቤቲስ ጃንዋሪ ላይ ከሄደ በኋላ በላሊጋው ሪያል ቤቲስ ካደረጓቸው 13 ጨዋታዎች ውስጥ ዘጠኙን ማሸነፍ ችሏል። የሚገርም ኢምፓክት ነው እንግዲህ እየፈጠረ ያለው አንቶኒ ወደ ቤቲስ ከሄደ በኋላ ማለት ነው። ይህን ስመለከት እንግዲህ ወደ ቤቲስ ከሄደ በኋላ ጨዋታዎቹን ተጽዕኖ አጠቃላይ ስመለከት ሀፍ ሲዝን ሎን ሄደው በዚህ ደረጃ ኢምፓክት ፉል የሆኑ ተጫዋቾች ብዬ ለማሰብ ስሞክር ነበር እና የተወሰኑ ተጫዋቾች ነው አክቹዋሊ መጡልኝ። ለምሳሌ ኤሴ ሊንጋርድ ከማን ዩናይትድ ወደ ዌስትሃም ቲንክ 2021 ላይ ይመስለኛል ጃንዋሪ ላይ በውሰት ሄዱ። በጣም ጥሩ ጊዜ አሳልፎ ነበር። አንድ ኤፕሪል ወር ላይ ይመስለኛል የወሩ ኮከብ ተጫዋች ሆኖ ነበር። ወደ ዘጠኝ ግቦች ነገር አስቆጥሯል። ወደ አምስት የሚጠጉ አሲስቶች አድርጓል። በጣም ድንቅ ጊዜ አሳልፎ ነበር። አንደኛው ትዝ ያለኝ ይሄ ሴሊንግ አድ ነው። እንግዲህ ሀፍ ሲዝን ሎን ያደረጉትን ነው እንግዲህ እየጠቀስኩ ያለሁት። ከባርሴሎና ወደ አስቶንቪላ ደግሞ ኩቲኒዮም ከመጣ በኋላ በስቴቨን ጀራርድ ስር ጥሩ ጊዜ አሳልፎ ነበር። አይ ቲንክ ወደ አምስት ግቦችን አስቆጥሮ ነበር። በእንቅስቃሴም በጣም ጥሩ ነበር። በተረፈ ሌሎች ሙሉ ሲዝን ሎን ያደረጉ ምናልባት 2012/13 ላይ ሮሜሉ ሊካኩ ከቼልሲ በታዳጊነቱ ወደ ዌስት ብሮም ከሄደ በኋላ የበለጠ ፕሪሚየር ሊግ ላይ ራሱን ያሳየበት ጊዜ ነው። 17 ግቦችን አስቆጥሮ አይ ቲንክ ስድስተኛ ይመስለኛል በሲዝኑ ኮኮ ጎል አግቢ ሆኖ የጨረሰው። ከቼልሲ አንድም ተጫዋች ሉካኩ ያስቆጠረውን ያህል ግብ አላስቆጠሩ ነበረ ከቼልሲ ኮኮ ጎል አግቢ የነበሩት ፍራንክ ላምፓርድ እና ዴምባ ባ ነበሩ 15 ግቦች በማስቆጠር በውሰት የሸኙት የዌስት ብሮም የሄደው ሉካኩ ግን 17 ግቦችን አስቆጥሮ ስድስተኛው ኮኮ ጎል አግቢ ሆኖ ጨርሶ ነበር። እና ድንቅ ጊዜ ነበር ያሳለፈው እንግዲህ ወደ ወገብ ከወገብ በላይ መሰለኝ ዌስት ብሮም በዛን ጊዜ ጨረሰው እና ለዛ ደረጃው ትልቁን አስተዋጽኦ አድርጎ ነበረ ከዛ በተረፈ ከአንድ ሲዝን በላይ እንደ ፌዴሪኮ ኬዛ ከፊዮሬንቲና ወደ ዩቬ በቋሚነት ከመፈረሙ በፊት በውሰት ነበር የሄደው። አስደናቂ ጊዜ አሳልፈው ነበር በዩቬ ማለት ነው። ከዛ በኋላ ነው በቋሚነት የፈረመው። ኩርቷ ከቼልሲ ወደ አትሌቲኮ ማድሪድ የተለያዩ ሲዝኖችን አብሮ ቆይቶ ከአትሌቲኮ ማድሪድ ጋር እንግዲህ የላሊጋ ሻምፒዮን፣ ሻምፒዮንስ ሊግ ፋይናል፣ አስደናቂ ጊዜዎችን አሳልፈው ነበር። ነገር ግን ሀፍ ሲዝንን ከተመለከትን እንግዲህ እናንተ የምታስታውሱት ካለ ብትጠቅሱልኝ ደስ ይለኛል። ነገር ግን የአንቶኒ ኢምፓክት እጅግ በጣም አስገራሚ ነው። ምናልባት ቤቲስ ላይ ያሳየው ፎርም ከቀጠለ እና ክለቡም እንግዲህ የቻምፒዮንስ ሊግ ፖዚሽን ላይ መጨረስ ከቻለ፣ ደሴም ታይም ደግሞ ኮንፈረንስ ሊግ ላይ ደግሞ ግማሽ ፍጻሜ ደርሰዋል። የመጀመሪያ ጨዋታቸውን ፊዮረንቲና ሁለት ለአንድ በሆነ ውጤት አሸንፏል። በዛም ጨዋታ ላይ እንግዲህ በቀኝ እግሩ ግብ አስቆጥሯል። ከጨዋታው በኋላ ለዞም የፊዮረንቲና ግብ ጠባቂ ቀድሞ የዩናይትድ ግብ ጠባቂ የነበረው ዲያ እንግዲህ ከአንቶኒ ጋር ከአንድ ሺ ጊዜ በላይ ትሬኒንግ ሰርቻለሁ ነገር ግን አንድም ጊዜ በቀኝ እግሩ አስቆጥሮብኝ አያውቅም ብሎ እንደ ቀልድ ነገርም ተናግሮ ነበር እና ምን ያህል የሚገርም ጊዜ እያሳለፈ እንደሆነ የሚነግረን ነው። ስፓኞል ያስቆጠራት ግብ ደግሞ እጅግ በጣም የምትደንቅ ምናልባት በሲዝኑ ላሊጋ ጎል ኦፍ ሲዝን ተብሎ ሲጠቀስ ምናልባት ውድድሩ ውስጥ ልትገባ የምትችል አንድ ኮንቴንደር ትሆናለች ብዬ አስባለሁ። አስደናቂ አስደናቂ ጊዜ ነው እንግዲህ አንቶኒ እያሳለፈ ያለው። እንግዲህ ቀድሜ እንደጠቀስኩት በ13 ጨዋታዎች ወደ 11ኛ ግብ በቀጥታ ሲሳተፍ ነው አንቶኒ ማለት ነው ሰባት ግብ በማስቆጠር አራት ግቦችን ደግሞ አሲስት በማድረግ ማለት ነው። በአጠቃላይ 11 ጊዜ ተሳትፎ አድርጓል እስካሁን ድረስ በቤቲስ ማለት ነው በላሊጋው እንግዲህ በዩናይትድ ከመጨረሻ ሰባ ሁለት ጨዋታዎች ውስጥ በአስር ግቦች ላይ ብቻ ነበር በቀጥታ የተሳተፈው፣ ስድስት ግብ አስቆጥሮ አራት አሲስት ማለት ነው። በዩናይትድ በአጠቃላይ ካደረጋቸው 96 ጨዋታዎች 17 ጊዜ ነው የግብ ተሳትፎ ያደረገው። በ13 ጨዋታዎች ኦልሬዲ 11 ላይ ደርሷል ቤቲስ ማለት ነው። በጣም እጅግ በጣም የሚደንቅ ጊዜ ነው እንግዲህ አንቶኒ እያሳለፈ ያለው ግን ይሄ እንዴት ሊሆን ቻለ የሚል ጥያቄ እስኪ እናንሳ እና የተወሰነ ነጥቦችን ለማንሳት ልሞክር እንግዲህ ምናልባት ወደ አምስት ነጥቦችን ለማንሳት ለመሞከር፣ እንዴት አንቶኒ ቤቲስ ከሄደ በኋላ በዚህ መልክ ፎርሙ ከፍል ይልቻለ የሚለው ማለት ነው። የመጀመሪያው ነጥብ የሚሆነው እንግዲህ ከጫና አንጻር ነው፣ ከፕሬር አንጻር ነው። ከአያክስ ወደ ዩናይትድ ሲዘዋወር ወደ 95 ሚሊዮን ዩሮ ነው እንግዲህ የተከፈለበት። ዩናይትድ መሆኑ በራሱ የዓለማችን ታላላቅ ክለቦች ውስጥ አንደኛው መሆኑ ፕላስ ደግሞ የፕራይስ ታጉ ደግሞ ትልቅ ነው እንግዲህ፣ ስለዚህ ብዙ ኤክስፔክት ይደረጋል። አያክስ ላይ አስደናቂ ጊዜ እያሳለፈ ነበር በዩናይትድ ገና ይሄም በዚህ ዋጋ ሲመጣ ትልቅ ነገር ይሰራል ተብሎ ኤክስፔክት ሲደረግ ነበር። እና ጫናው ፕሬሩ አንደኛው ነው ማለት ነው። ኤክስፔክቴሽኑና ፕሬሩ አንደኛው ነው ማለት ነው። ዩናይትድ ላይ የተቸገረበት። አሁን ወደ ቤቲስ ከመጣ በኋላ ግን ይሄ ዝቅ ብሎ ነው ያለው ማለት ነው አንደኛ። ሁለተኛ ደግሞ በተወሰነ መልክ እሱም ቤት ሞቲቬትድ ነው ብዬ አስባለሁ፣ ምክንያቱም ራሱን ፕሩፍ ማድረግም ይፈልጋል። ዩናይትድ በነበረበት ጊዜ አጀማመሩ ጥሩ ነበር፣ በኋላ ላይ ግን በብዙ መልኩ ደካማ ጊዜ ነበር ሲያሳልፍ የነበረው። ለሚም ነበረ መጨረሻው የሆነው ማለት ነው። ብዙ ነገሮቹ ከሜዳ ውጭም ወደ ሜዳም ሊገባ ሲል ሜዳ ውስጥ የነበረው እንቅስቃሴ በሱ የሚታወቅባት ስፒኗ የሚሽከረከራት ነገር ማለት ነው የመቀለጃ ነው የሆነው። እና በብዙ መልኩ እራሱን ፕሩቭ ማድረግ እንዳለበት የሚያደርግ ነገር ነበረ ወደ ቤቲስ ሲመጣ ማለት ነው። ሁለተኛው ደግሞ ምናልባት ከታክቲክ አንጻር ማለት ነው ዩናይትድ ያው እንደ ክለብም አንደር ፐርፎርም እያደረገ ያለ ክለብ ነው እንግዲህ ለአመታት ማለት ነው። ያለፉ ሲዝኖች ላይም አሁን በያዝነውም ሲዝን ላይም እጅጉን በፕሪሚየር ሊግ ታሪክ በዩናይትድ እጅጉን ደካማውን ጊዜ ነው እያሳለፈ ያለው ቡድኑ እና ብዙ ተጫዋቾች ከጥሩ ፐርፎርማንስ ከሌላ ክለብ አድርገው እየመጡ ዩናይትድ ላይ ግን ሲቸገሩ እየተመለከተ ነው። አንደር ፐርፎርም በሚያደርግ ክለብ ውስጥ ነው የመጣው። ስለዚህ እሱ አንድ ኢምፓክት አለው። ሁለተኛ ደግሞ ከታክቲክ አንጻር ማለት ነው እሱ ኦፍኮርስ ኤሪክ ቴናግ ነው ያመጣው። ነገር ግን የኤሪክ ቴናግ አያክስ እያለ ሞር ኳስ የሚቆጣጠር ቡድን ነበር የሚሰራው ሞር ፖሴሽን ቤዝድ። በጣም ቴክኒካሊ ጥሩ የሆኑ ተጫዋቾች ነበር በዙሪያዎቹ ያሉት። በደም ግልጽ የሆነ ዲፋይንድ የሆነ ሮል ነበረው። ፕላስ ደግሞ የአታኪንግ ፎካል ፖይንት ሆኖ የነበረው በአያክስ በዛ ስብስብ ውስጥ ደግሞ አንደኛው በዋናነት የሚጠቀሰው ሰው አንቶኒ ነበር። ስለዚህ ዲፋይንድ የሆነ ሮል አለው ሞር ፖሴሽን ቤዝ ያደረገ ቡድን ነው። ኳስ በደንብ እግሩ ጋር ይደርሳል። በዙሪያቸው ያሉት በጣም ቴክኒካሊ ጥሩ የሆኑ ተጫዋቾች ናቸው። ከዛ ወዴት ነው የመጣው? ወደ ዩናይትድ። ተመሳሳይ አሰልጣኝ ቢሆንም ነገር ግን አጫወቱ ግን ሞሮፍ በመልሶ ማጥቃት የሚጫወት ቡድን ሞሮፍ የትራንዚሽን ቡድን ነበር የሆነው በኤሪክ ቴንሃግ ስር ዩናይትድ ማለት ነው። በመጀመሪያው ሲዝን እንደዛ ነበር። በኋላ ላይም በአንዳንድ አጋጣሚዎች ያለ ማድረግ ነበር ሲሞክር የነበረው ኤሪክ ቴንሃግ ግን በግልጽ የተናገረው ያለኝ ስብስብ አያክስ ላይ እንደነበረው ልጫወት አልችልም ብሎ በግልጽ ተናግሮ ነበር። የስታይል ለውጥ አለ። በዛ ስታይል ለውጥ ውስጥ በጣም ሲቸገር ተመልክተነዋል ማለት ነው። የበለጠ አንቶኒ ደግሞ እንደ ተጫዋች የበለጠ ኳስ የሚፈልግ አይነት ተጫዋች ነው። ሞሮ ዋን ዳይሜንሽናል አይነት ተጫዋች ነው። ኳሶችን ሞር ከትባክ አድርጎ መግባት የሚወድ ነው። ያን ያህል እንደ ዊንገር በጣም ፈጣን ኤክስፕሎሲቭ የሆነ አይነት ፍጥነት ያለው ዊንገር አይደለም። ከተጫዋች ጋር ቀረብ ብሎ አንድ ሁለት ተጫውቶ ለማለፍ የሚሞክር ለሊንክ አፕ ፕሌይ የሚሚቻ አይነት ተጫዋች ሰበር አድርጎ ገብቶት አንድ ሁለት ተጫውቶ ሞር ሀፍ ስፔሱ ላይ ኦፕሬት ማድረግ የሚወድ አይነት ተጫዋች ነው እንጂ ያችን ባይላይኗን ይዞ በፍጥነት ይዞ የሚሮጥ አይነት ተጫዋች አይደለም። ከዛ አንጻር ይሄ ታክቲካል ሽፍቱ ማለት ነው። ኤሪክ ቴናክ በዩናይትድ ያደረገው ለአንቶኒ አመቺ አልነበረም። ሶ የኮቺንግ ስታይሉና ታክቲካል ፊት አለማድረጉ ነበሩ ዩናይትድ ላይ የተቸገረው። ወደ ቤቲስ ከመጣ በኋላ ግን ቤቲስ የበለጠ ቴክኒካል ተጫዋቾች በዙሪያ ያሉ እንደ ኢስኮ አይነት ኢስኮ ሳይገባ ሲቀት ነው ሎሴልሶ አይነት ተጫዋች ሞር ቴክኒካል ነው። ከእሱ ጋር በደንብ በቅርበት ጠጋ ብለው መጫወት የሚችሉ አይነት ተጫዋቾች ናቸው። ራይት ባኮቹ ደግሞ ሪዩባልም ሲገባ፣ ሳባሊም ሲገባ ሞር ኦቨርላፕ የሚያደረጉ አይነት ራይት ባኮች ናቸው። እሱ በቀኝ መስመር ስለሚጫወት ሰው እነሱ ኦቨርላፕ ሲያደረጉ የበለጠ እሱ በጥልቀት ሰበር አድርጎ ገብቶ ያቺ ሀፍ ስፔሷ ላይ መጫወት ቀኝ ሀፍ ስፔሷ ላይ ወደ ኦፕሬት ማድረግ ይችላል። መሀል ላይ ላይ ከሚገኘው ስኮ ጋም አንድ ሁለት በደንብ መጫወት ይችላል። ፊት መስመር ላይም ካለው ጋር በተመሳሳይ ማለት ነው። እና ይሄ የሚፈልጋት አንድ ሁለት ታጫወት በደንብ ተመችቶታል። ሪያል ቤቲስም እንግዲህ በፔሌግሪኒ ስር ያው አንዳንድ አጋጣሚዎች ላይ በደንብ ኳስ የሚቆጣጠር አይነት ቡድን ነው። ሁልጊዜ ኳስ መቆጣጠርን ቅድሜ የሚሰጥ ቡድን ባይሆንም ግን ኳስ መቆጣጠር ባለበት ጊዜ ኳስም ለመቆጣጠር የሚሞክር ቡድን ነው። ብዙ ኳስ የማግኘት እድል አለው። ከኳስ ውጭ በደንብ ወርክሬቱ መጥፎ የሚባል አይደለም። አንቶኒ ጥሩ ወርክሬት ያለው አይነት ተጫዋች ነው እና ይሄ በቃ ግልጽ የሆነ ዲፋይንድ የሆነ ሮል መኖሩ እዚህ ከመጣ በኋላ ሪያል ቤቲስ ሞር ደግሞ ለእሱ ቴክኒካሊቲ የሚመቹ አይነት ተጫዋቾች በዙሪያው መኖራቸው መኖሩ ጥሩ ኬሚስትሪ እንዲፈጥር አድርጎታል ማለት ነው። ኤሪቴና ከወጣ በኋላ በዩናይትድም አሞሪም ከመጣ በኋላ የበለጠ አሞሪም ደግሞ የ ሶስት አራት ሶስት ዊንግ ባኮችን በደንብ መጠቀም የሚፈልግ አይነት ተጫዋች ነው። አንቶኒ ብዙ እድል አላገኘ። ባገኘውም አጋጣሚ እንደ ዊንግ ባክ አድርጎ ሲያጫውተው ነበር። ለዊንግ ባክ የሚሆን አትሪቢት አለው ብዬ አላስብም። ያን ያህል ያን ሙሉ ኮሪደር ሙሉ የመሸፈን በደንብ የመሮጥ አይነት አቅም ያለው ተጫዋች አይደለም። ዋንቪዋን አስደናቂ የሚባል አይነት ተጫዋች አይደለም። ከሌሎች ተጫዋቾች ጋር ተጫውቶ ማለፍ የሚወድ አይነት የባህር ያለው አይነት ተጫዋች ነው እና ከዚህ ከታክቲካል ፊት አንጻር ሌላኛው ቤቲስ ላይ የተሳካለት ምክንያት ነው ማለት ነው። ሌላኛው ደግሞ እንግዲህ ከሊጉ አንጻር ነው። ሊጉ እንግዲህ ፕሪሚየር ሊግ የበለጠ በጣም ሀይ ቴምፖ ያለበት በጣም ፔስ ያለው ፊዚካሊቲ የሚፈልግ አይነት ሊግ ነው። ስፔን ላ ሊጋ ደግሞ የበለጠ ቴክኒካል ቴክኒካሊ ጥሩ መሆንና በፕሪሚየር ሊግ ደረጃ ደግሞ ያን ያህል ሀይ ኢንቴንሲቲ ያለበት ሊግ አይደለም እና እና ሀይ ፊዚካሊቲ የሚጠይቅ አይደለም ስ ፊዚካሊቲ የሚጠይቅ አይነት ሊግ ነው። ለዛ ፊዚካሊቲ ሞርፊት ያደርጋል፣ ቴክኒካሊቲ ደግሞ ለስፔላ ሊጋ የሚሆን ነው። ቴክኒካሊ ጥሩ የሆነ ተጫዋች ነው። ፕሪሚየር ሊግ ላይ ግን እነዛ የሚፈልጉት ነገሮች፣ ዲማንድ የሚያደርጉ ነገሮች ላይ ጉድለት አለበት። እሱም አንደኛው የተቸገረበት መንገድ ነው ማለት ነው። እና ይሄኛውም የበለጠ አስተዋጽኦ አድርጎለታል ብዬ አስባለሁ፣ ከሊጉም አንጻር ማለት ነው። ሮበን አሞሪምም እንግዲህ ጥሩ ጥሩ ጊዜ እያሳለፈ መሆኑን ከጋዜጠኞች ለቀረበላቸው ጥያቄ ሁ ለፊዚካሊቲ ካለው ፊዚካሊቲ አንጻር የበለጠ ላሊጋ ሊመቸው እንደሚችል አይነት ጠቅሶ ነበር። ያው ኤጀንቱ ባይስማማበትም ግንይቲንክ ትክክለኛ ፖይንት ይመስለኛል። ይህ ቴክኒካል አትሪቢቱ ነው ትልቁ አቅሙ ማለት ነው። ለዛ የሚመች ደግሞ በዙሪያውም አሉ። ሊጉም ተመሳሳይ ያን የሚመስል ነገሮች አሉት ማለት ነው። እና ይሄ ነው አንደኛው ማለት ነው። ሌላኛው ነጥብ ማለት ነው። የመጨረሻው ነጥብ ቀድሜ የጠቀስኩት ነው ግልጽ የሆነ ሮል አለ ዲፋይንድ የሆነ ሮል አለው፣ ፍሪደም አለው በነጻነት መንቀሳቀስ እድላለሁ ራሱ ላይ የበለጠ እንዲያምን አድርጎታል። ያው ዩናይትድ ላይ እንግዲህ ነገሮች አስቸጋሪ ሲሆኑበት ያው የበለጠ የኮንፊደንስ ጥያቄ ይነሳል ማለት ነው። በኋላ ላይ አስቸጋሪ ጊዜ ተጫዋቾች ሲያሳልፉ ራሳቸውን ኮስን ማድረግ ይጀምራሉ። በቀላሉ ሊያደርጓቸው የሚችሏቸውን ነገሮችም ሲቸገሩባቸው እናስተውላለን ማለት ነው። እና ቤቲስ ከመጣ ግን አይ ቲንክ ግልጽ የሆነ የእሱን ኃላፊነት በግልጽ ሁኔታ ማወቅ ችሏል። የበለጠ ነጻነት አግኝቷል። በዙሪያ ያሉት ተጫዋቾች ጋር ደግሞ ጥሩ ኮሚኒኬሽኑ ጥሩ ነበር። የሜዲያ ላይም ኮሚኒኬሽኑ ማለት ነው። በደንብ ፊት አድርጓል ቦታው ማለት ነው። ከዛ የበለጠ ኮንፊደንሱ እንዲጨምር አድርጓል ማለት ነው። በነጻነት መንቀሳቀስ ችሏል። ኮንፊደንሱ መጨመሩ ደግሞ እንግዲህ ግቦችን እያስቆጠረ የበለጠ አሲስት እያረገ ቡድኑን በደንብ እየረዳ ተመልክተናል ማለት ነው። ለዚህ ፕሪዲክቲቢሊቲው ደግሞ አጫወቱ ሞር ፕሪዲክታብል ነው ብያለው ቀደም ብዬ ዋን ዳይሜንሽናል አይነት ተጫዋች ነው። ሊያደርጋቸው የሚችላቸው ነገሮች መገመት የሚቻል አይነት ተጫዋች ነው። ነገር ግን ያን ፕሪዲክቲቢሊቲ እንዲቀንስ ያደረጉ አንደኛ በዙሪያ ያሉ ተጫዋቾች ናቸው። ራይት ባኮቹ የበለጠ ኦቨርላፕ ሲያደርጉ እሱ ወደ ውስጥ ከትባክ አድርጎ መግባት ሲችል፣ ይሄ አይነት አጫወት የሚመቸው አይነት ተጫዋች ነው። ከሌሎች ደግሞ በዙሪያ ካሉ ተጫዋቾች ጋር የአንድ ሁለት የመጫወቱን እድል ሲሰጡት ለሱ ጥንካሬ የሚሆኑ አይነት አጫወት በዙሪያው እየተፈጠረ ስላለ ተገማሽነቱን የበለጠ እንዲቀንስለት አድርጎታል ማለት ነው። እና የበለጠ ኢምፓክት እንዲኖረው ወይም ተጽዕኖ እንዲፈጥር አድርጎታል ማለት ነው። ሶ በእነዚህ ምክንያቶች በጣም ጥሩ ጊዜ፣ በጣም ድንቅ ጊዜ ነው ከቤቲስ ጋር እያሳለፈ የሚገኘው። እንግዲህ ፔሌግሪኒ አንቶኒ ብቻ ሳይሆን ኢስኮም እንግዲ ከማሬድ ከወጣ በኋላ ድንቅ ጊዜ ነው እያሳለፍ ያለው። ሎሴልሶን በሚገባባቸው አጋጣሚዎች በጣም ጥሩ ነው። እና ጥሩ ቡድን ነው እንግዲህ ቤቲስ። ቻምፒዮንስ ሊግ መግባት ትልቅ እድል አለው። ኮንፈረንስ ሊግ ላይ እንግዲህ ፊዮሬንቲና ላይ መልስ ጨዋታ ከባድ ግጥሚያ ይጠብቋል። ለላንድ ብቻ ስለሆነ ውጤቱ ነገር ግን ጥሩ ጊዜ በጣም እያሳለፉ ነው ማለት ነው። ከዛ በተረፈ አንድ ነጥብ እንግዲህ አንቶኒ ከቤቲስ ጋር ቻምፒዮንስ ሊግ ፖዚሽን ላይ መጨረስ ከቻለ አደሴም ታይም ደግሞ ኮንፈረንስ ሊግ ማሸነፍ ከቻለ ወደ ቤቲስ ከመምጣቱ በፊት ዩሮፓ ሊግ ላይ ከዩናይትድ ጋር በተወሰኑ ጨዋታዎች ስለተሰለፈ ዩሮፓ ሊግን ዩናይትድ የሚበላ ከሆነ ሜዳሊያ ማግኘት ይችላል ማለት ነው ኮንፈረንስ ሊግ ግን ካሸነፈ ኢውሮፓ ሊግንም ሜዳሊያ ማግኘት ይችላል። ሁለት የአውሮፓ ውድድሮችን ሜዳሊያ ሊያገኝበት የሚችልበትም እድል አለ ማለት ነው። እንግዲህ ሲዝኑ ሲጀመር ካለፈው ሲዝን ምናልባት አጋማሽ በኋላ በተለይ ደግሞ ብዙ መሳቂያ የነበረው በብዙ መልኩ ማለት ነው፣ አሁን ድንቅ ጊዜ እያሳለፈ ያለው ተጫዋች በኋላ ላይ ደግሞ የበለጠ እድለኛ ሆኖ የሁለት የአውሮፓ ከቻምፒዮንስ ሊግ ቀጥሎ ያሉ ሁለት ውድድሮችን እንግዲህ ሜዳሊያ ክብር የሚያገኝበት እድል ሊኖር ይችላል ማለት ነው እና ጥሩ ሁኔታ ነው እየሄድ ያለው ዩናይትድ ተመልሶ ላንመለከተው እንችላለን። ቢያንስ ግን ቤቲስ ተጫዋቹን ለማስቀረት ፍላጎት እንዳላቸው ግልጽ ነው። ከደጋፊዎቹ ጋር በጣም ጥሩ ስሜት ነው ያለው። ኢስኮም ከዚህ በፊት ገንዘብ ማሰባሰብ አለብን አንቶኒ ዚህ ለማስቀረት ሲል ነበረ። ስለዚህ ምናልባት በቤቲስ የሚቀጥልበት እድል ሊኖር ይችላል። ግን ቢያንስ የእግር ኳስ ህይወቱን ያነሳበት ውሰት ውል ነው ብሎ መግለጽ ይቻላል ማለት ነው። ምናልባት ከተደረጉ የሀፍ ሲዝን ውሰት ውሎች ውስጥ ከድንቅ የሀፍ ሲዝን ውሰት ውሎች ውስጥ ምናልባት አንዱ ሊሆን ይችላል፣ ሲዝኑ ሲጠናቀቅ ማለት ነው። ይህ ለማለት ነው። አንተስ ምን ታስባላችሁ? የአንቶኒን እንግዲህ በቤቲስ እያደረገ ያለውን ነገር ሀሳብ መስጫው ላይ አስተያየታችሁን ስጡኝ። አመሰግናለሁ።